በደንብ እንድትከታተሉ በዚህ አጋጣሚ ይጠይቃሉ። ጀማሪዎች ማለት ነው ፍጹም ጀማሪ የሆነች ሰዎች ተከታተሉ እሺ። ወሳኝ ነው። ይህ ካብከት ነው፣ ፊትለፊት የምትመለከቱት ይሄ ካብከት ነው። ስለዚህ ከላይ ሴቲንግ ምልክት ትነካላችሁ። ከላይ ሴቲንግ ምልክት ስትነኩ እንግዲህ አድ ዲፎልት የሚላለ አድ ዲፎልት የሚለው እሱ ብዙ ጊዜ እንደዚህ በርቶ ነው የምታገኙት ጀማሪ ከሆናችሁ ወይ ካፕከት ለመጀመሪያ ጊዜ የምትጠቀሙ ከሆነ እንደዚህ ታዩታላችሁ። ስለዚህ እሱን ነገር አጥፉት ማለት ነው፣ ምክንያቱም ውስጥ ላይ ያስቸግራችኋሉ። ካፕከት የሚል ጽሁፍ ቪዲዮች መጨረሻ ላይ ያካትትባችኋል። ብዙ ጊዜ ቲክቶክ ላይ እና ዩቱብ ላይ አይታችሁ ከሆነ ካፕከት የሚለው ጽሁፍ መጨረሻ ላይ ጥቁር ሆኖ ይመጣልና እሱን ለማጥፋት ግዴታ ይችኘዋን አንዴት ነቁና ከስር ዲስካርድ የምትለዋን ትነካላችሁ። ከዚያ ላኛዋን ቀስ ትነግታች ተወጣላችሁ ማለት ነው። ከዛ በኋላ ምንድነው የምናደርገው? በካፕከት ለመጠቀም እንግዲህ ኒው ፕሮጀክት የሚላለ ጥቁር ነገር ውስጥ ያለችው የመደመር ምልክት እሷን አንዴ ክሊክ ታደርጋላችሁ ማለት ነው። ከዛ የምትፈልጉትን ቪዲዮ ታስገባላችሁ። የምትፈልጉትን ቪዲዮ ካስገባችሁ በኋላ ከስር አድ የሚላለ ከስር በሰማያዊ ነገር በአረንጓዴ ውስጥ ያለችው አድ የምትለዋን አድዋን ይላል እሷን ክሊክ አደርጋለሁ ማለት ነው። አሁን እንደምትመለከቱት ካፕከት ውስጥ ገብቻለሁ፣ ቪዲዮ ያስገብቻለሁ ማለት ነው። ሶ ከዚህ በኋላ የምፈልገውን ነገር ኤዲት ማድረግ እችላለሁ። በተደጋጋሚ እንደምናገረው ስለ አስፔክት ሬሾ አውርቻቸዋለሁ። አስፔክት ሬሾ ላይ ሁለት ምርጫዎች አሉ፣ ምርጥ መጠን የሚባሉ ማለት ነው። በዚ በጣም ብዙ ምርጫዎች ናቸው ያሉት፣ ነገር ግን ለእኛ ለጊዜው ሁለቱ እጅግ በጣም ወሳኝ ናቸው። ስለሌሎቹ ደግሞ ምናልባት ቪዲዮ ልሰራ እችላለሁ ማለት ነው። ለጀማሪ ግን ሁለቱን ማወቅ ሁለት ነገሮችን ማወቅ አስፔክት ሬሽዮ ነው ወሳኝ ነው። አንደኛው የቲክቶክ ምልክት ያለበት ዘጠኝ በ16 የሚለው ሳይዝ ሲሆን ሁለተኛው ደግሞ የዩቲዩብ ምልክት ያለበት 16 በዘጠኝ የሚለው ነው። እንደምትመለከቱት አሁን በነጭ የተከበበው ማለት ነው ዘጠኝ በ16 ስትነቁ ቪዲዮ እንግዲህ እኔ ያመጣሁት ከ ይህን ቪዲዮ ከቲክቶክ ላይ ሪኮርድ አድርጌ ስለሆነ ቀጥታ መጥቶ ፊት አድርጓል ማለት ነው። ተመልከቱት ትንሽ ነው። ዳርዳሩ ትንሽዬ ነው ጥቁረት የሚታየው ተመልከቱ ከእንትኑ ውጪ በሰማያዊ ከተከበረ ውጪ ያለው ጥቁረት ትንሽ ነው። ስለዚህ እሱን በእጄ እንደዚህ በማድረግ ጥቁረቱን አጥፈዋለው። አሁን ይሄ ቪዲዮ ዩቲዩብ ላይም ቲክቶክ ላይም ተመልሶ መጫን ይችላል። በእነሱ ሳይዝ የተዘጋጀ ነው ማለት ነው። ካልሆነ ደግሞ ስለ ለዩቲዩብ ከሆነ ይህን ቪዲዮ የሚፈልገው እንደገና አስፔክት ሬሾ ውስጥ ከፍተን አስራስድስት ከዘጠኝ የሚለውን ለዩቲዩብ የሚሆን እንመርጣለን። ከዛ ከስር ኦኬ እናለን። ነገር ግን እዚህጋ እንደምትመለከቱት ያው እዚህጋ ዳርዳሩ በሙሉ ጥቁር ነው። ያው የማንቀሳቀስበት ቦታ ሁሉ ለዩቲዩብ ቪዲዮ መዘጋጀት የሚችልበት ቦታ ነው። ነገር ግን እንዳለ ጥቁር ነው። ለምን የኛ ቪዲዮ ከቲክቶክ ላይ መጣ ነው ትንሽ ቦታ ነው የሚፈልገው፣ ወይም ደግሞ ቁመት ነው ያለው። ስለዚህ ይሄን ዩቲዩብ የሚፈልገው በጎን ነው፣ በጎን ሆኖ 16 በዘጠኝ ነው። ነገር ግን ይህን ሮቴት ማድረግ የለብንም። ምንድ ነው የምናደርገው? ማለት ነው የቀረውን ቦታ ጥቁሩን በሆነ እንትን እንሸፍነዋለን፣ በሆነ ከለር ከጥቁር ውጪ እንሸፍነዋለን ማለት ነው። ያንን ለማድረግ ከስር ባክግራውንድ የሚላለ እሱን ክሊክ ታደርጋላችሁ። ባክግራውንድ ላይ ሶስት ምርጫዎች አሉ፣ ብለር፣ ኢሜጅ እና ከለር። ስለዚህ ሶስቱን ምርጫዎች መጠቀም ትችላላችሁ። ለምሳሌ ብለርን ብትጠቀሙ ይሄ የነበረው ቪዲዮ ደብዘዝ ብሎ ከኋላ እንዲገባ ነው ስለዚህ ጥቁረቱ ጠፋለን ማለት ነው፣ እንደምትመለከቱት። ወይም ደግሞ ይሄ አሁን ለምሳሌ ዜና ልጁን ወይም ደግሞ ይሄን የሚያወራውን ሰውዬ ከኋላ ታዩታላችሁ። ነገር ግን ይታያል በተወሰነ መልኩ፣ ብዙ ደበዘዝ አይደለም። ስለዚህ እሱን በደንብ ማደብ ከፈለኩኝ ቀጥ ያለውን እንመርጣለን። አሁን እንደምትመለከቱት ይሄ የነበረው ወደዚህ ተቀየረ፣ በደንብ ደብዘዛለ። አሁንም ከዚህ በላይ ይደብዝዝ የምችሉ ከሆነ ቀጣዩን መንካት ነው። አሁንም ከዚህ በላይ ቀጣዩን መንካት ነው። ስለዚህ በደንብ ድግዝ ብሎ ከኋላ ይሄ የራሱ ከፍለክስ የነበረው ቪዲዮ ከኋላ ገባ ማለት ነው። አሁን ያምራል። የቀረ ቦታ የቀረ ቦታ ምናምን አልሆነ ማለት ነው። ጥቁር ሆኖ አልተቀመጠም። ስለዚህ ይሄ በጣም አሪፍ ነገር ነው። ለምሳሌ በምናሳነት መሰረት ኤዲት ውስጥ ልግባስኪ። ኤዲት ውስጥ ተባ የሆነ ከለር እንደ ፓርከር ነገር ለማግኘት በልገኝ ባዘ ድሮ ኦኬ፣ ድሮ የሚለውልኝ ከሆነ ጋይስ፣ እዚህ ጋር እያያችሁት ይሄ ፓርት ይሄ ፓርት አሁን ነጭ ነጭ ያረኩት መጀመሪያ ጥቁር ነበረ ይሄ ማለት ነው። ይሄ የምትመለከቱ መጀመሪያ ቪዲዮ የነበረው እቺ ብቻ የመሀሏ ብቻ ነበረች፣ እችኛዋ ማለት ነች። እቺ ብቻ ነበረች። ከዛ ውጭ ያለው ግን በነጭ ዳር ዳር ላይ የምታዩት ይሄ ምን ነበር ማለት ነው። ባዶ ነበረ በጥቁር ብቻ የተቀመጠ ባዶ ቦታ ነበረ። ስለዚህ ያንን ጥቁረት ነው ያጠፋሁት ማለት ነው። ጋሽ ብዙም ካልታያት ይሄ ፓርት እና ይሄ ፓርት ጥቁር ነበረ። ስለዚህ ያንን ጥቁረት ምን አደረግኩ ማለት ነው፣ ባክግራውንድ ቀይሬ አንዳችሁ። እዚህ የነበረው ጥቁረት ጠፋ ማለት ነው። ጋሽ ስለዚህ መሀል ላይ ቪዲዮ ቢቀመጥም ያምራል። በዛ ላይ ደግሞ የፈለግነውን ጽሁፍ እሱ ላይ መጨፈር

ይህ ነው። ምን ማድረግ ይችላል? እዚህ ጋር ማስቀመጥ ይችላል ማለት ነው። ባዶ ከሚሆን በዚህ ማስቀመጥ፣ ከዛ በኋላ ቴክስቱን ምን አደርገዋለሁ? ማሰማመር ነው ቴክስቱን። እንግዲህ ቴክስቱን ማሰማመር ይቻላል። እንደዚህ እንደዚህ ጋር ባክግራውንድ ጨማምረን እንደዚህ አይነት ነገሮችን አድርገን አድርገናል። ለዚህ ባዶ ከሚሆን እንደዚህ ማስቀመጥ ይቻላል። ከዛ አስረዝመዋለሁ ማለት ነው። ተመልከቱ እንደዚህ ማድረግ ሲል አለው እና አስፔክት ሬሾ በዚህ አጋጣሚ እንዲታቆም ስለፈለኩ ነው። የሁንስ ውይይት ብዬ ጨመርኩበት። እስኪ ጽሁፉ የትረስ ነው ያለው ይቀጥልም ከሆነ ዳር ይዛችሁ ጎተት ማለት ከቪዲዮ መጨረሻ መስራት ትችላላችሁ። ሌላው ደግሞ አሁንም የቀረበ አድርጎታ ለመቀኝ በኩል በግራን ክስር አለ። ስቲከር ነገሮችን ማስገባት ይቻላል። ለምሳሌ እዚህ ጋር ስቲከር የምትላለች ሰብስክራይብ አድርጉኝ ማለት ይችላለ። ሰብስክራይብ አድርጉ፣ ላይክ አድርጉ ማለት አይቻልም? ይቻላል። ሰብስክራይብ ጋስ ሰብስክራይብ ደስ

እንደዚህ አርገና ነው እንደዚህ አርገ ነው ምናምን።